አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን አድን ርስትህንም ባርክ። ጠብቃቸው እስከ ዘላለምም ድረስ ከፍ ከፍ አድርጋቸው በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በኩር ደግሞ የዋጃት ቤዛዮን ካት ቅድስት ቤተ ክርስቲያን ጠብቃት ለነገስታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ በዚች ቅድስት ቤተ ክርስቲያን መታችሁ የጸለያችሁ ቅዱስ ስጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ያሰስሬላችሁ አባቶች፣ ካህናት ወንድሞች ዲያቆናት፣ ከዚህ የተሰበሰባችሁ ወንዶችም፣ ሴቶችም ህጻናትም ሁሉ ከአጢአት የተፈታችን ጽዋን ሁኑ እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን። ዝን እዚዮ ማረነ ክርስቶስ የጌታችንና የመድኃኒታችን ኢየሱስ ክርስቶስ የባህርይ አባቱን እግዚአብሔር እንዳንመኛ እንደማልደዋለች የሕያዋን ጌታ የሙታን ህይወት ተስፋ ለቆረዱታለኝካ የተሰገሩት የምትረዳ ኃጢአትን የምታነጻ ሞትን ያጠፋህ የሰይጣንን ወጥመድ ቆርጥ ለሰው ትውልድ ህይወትን የሰጠ የሕይወት መዝገብ በአንተ ላይ ያለ ለዘላለም የህይወት መዝገብ በአንተ ዘንድ ነው። በሃይማኖት ጸንተው ስለ ሞቱ ስለ ቀደሙ አባቶች፣ ስለ ሊቃነ ጳጳሳት ጳጳሳትና፣ ስለ ኤጲስቆጶሳት፣ ስለ ቀሳውስትና ዲያቆናት፣ ስለ አንባቢዎችና ስለ መዘምራን፣ ስለ ደናግልና ስለ መነኮሳት፣ ስለ ህፃናትና ስለ ባልቴቶች፣ አባትና ስለሌላቸው ስለ ምእመናን ነፍሳት ከወገኖች ለይተህ በእውነት በሚገባ ስለጠራቸው በዚህ ቦታ በእረፍት ውሃ ዘንድ በአብርሃም እና በኢሳቅ በያዕቆብም አጠገብ ነፍሳቸውን አታርፍ። ስለ ክርስቲያን ነፍስ እረፍትን ለመስጠት ስልጣን ያለህ አምላካችን እግዚአብሔር አንተ። እናንተ ዚጋ ይቆማችሁት ክፍት መሆን አለበት። ስለ ሞቱት አባቶቻችንና ጳጳሳት አለቆችን፣ ስለ አባቶቻችን ጳጳሳት፣ ስለ አባቶቻችን ኤጲስቆጶሳት፣ ስለ አባቶቻችን ደሳዊ፣ ስለ ወንድሞቻችን ዲያቆናት

ተነሳተ ጉሎ ሞግረስቲ ሁሉን የምትይዝ እግዚአብሔር ሆይ ስለሞቱት ስለሞቱ ወንዶችና ሴቶች አገልጋዮች እንለምንሃለን እንማልዳለን ስለ አገልጋዮች ወንድሞቻችን ክርስቲያኖች ስለ አገልጋዮች እህቶቻችን ክርስቲያኖች ነፍስ ማራት ነፍሳተ ኩሎሙ ክርስቲያናውያን ናራ ሰዎች አንተ በእውነት በሚገባ ጠርታቸው በዚህ ቦታ ስላሉትን ሰዎች እንለምናለን። አረፋረፍ በሉ ሁላችሁም ቁጭ በሉ። ተቀምጣችሁ ነው ፍታት የሚፈታው። ቁጭ በሉ ሁላችሁም ሁላችሁም አረፍ በሉ ወገኖች። አንተ በእውነት በሚገባ ጠርታቸው በዚህ ቦታ ስላሉትን ሰዎች እንለምናለን። ነፍሳቸውን በለመለመ ቦታ፣ በረፍት ውኃ ዘንድ፣ በአብርሃም በይስሐቅ በያዕቆብ አጠገብ በመንግስተ ሰማያት አሳርፍ ወደ ብርሃን በሚመሩ በመላእክት መሪነት በዘላለማዊት ማደሪያ ውስጥ ነፍሳቸውን አሳድር፣ ስጋቸውንም ትንሣኤም በሠራህባት በቀጠሮ ቀን አስነሳ። የማይታበል ተስፋ ቅዱስ ቡሩክ እንደመሆኑ መንግሥተ ሰማያትን አድማራግዜ

ተነሳተ ጉሎሙ ክርስቶሳዊ ለአገልጋዮች ከዚህ መሄድ እንጂ ሞት የለባቸውምና፣ በድለውም የተሰወራቸው ቢኖር ሰው እንደ መሆናቸው መጠን ይቅርበላቸው። እግዚአብሔር ቸርና ሰውን ወዳጅ አንተ ስለሆንክ በፊትህ ከኃጢአት ንጹሕ የሆነ የለምና በዚህ ዓለምስ እንኳን አንዲት ሰዓት ቢኖሩ የነፍሳቸውን መንገድ ያለመከልከልና ያለምቀኝነት

የንሳ ጸሎት እግዚ ጊዜ እግዚአብሔር አዜ ሁሉ አቤቱ ሁሉን የያዘ ጌታ እግዚአብሔር፣ በስልጣን በስም ብቸኛ የምትሆን ጥንት የሌለህ ቀዳማዊ ፍጻሜ ሌለ ዳህራዊ ባህርያም የምትኖር የክብር የጌትነት ዙፋን የማይመረመር ልብስ የእሳት ፍም መጋረጃ ምግሩም የሆነ እሳት የኃጢአታችንን ማሰሪያ ሁሉ በልጅ ሕማም የፈታ ጣይሙ ድንቅ በሆነ ቃሉ ለደቀ መዛሙርቱ ይቅር ያላቸኋቸው ኃጢአታቸው ይቀርላቸዋል፣ ይቅርም ያላቸዋቸው ኃጢአታቸው አይቀርላቸውም ያላቸው መሀሪ ቅርባይ ሰውን የምትወደ ስለዚህ ስለ ክርስቲያን ነፍስ ወደ አንተ በማንጋጠጥ እንለምናለን ማልዳለንም። ከዚህ ከሀላፊውና ከሚጠፋው ዓለም በሞት ስለተሰደዱ አባቶቻችንና እናቶቻችን፣ ወንድሞቻችንና እህቶቻችን እንለምናለን ማልዳለንም። ሲመቱት ድምፅ እንደሚሰጥ እንደ እንዚራ እንደ በገና ጣይም ባለው ዜማ ስለሚያመሰግኑ ካህናት ስለሚላኩና ስለሚያገለግሉ እንደሚበር ንስር ለተልኮ ስለሚፋ ያሳጠኑ ቅዱሳን ዲያቆናት እንማልዳለን። ኃጢአትን በሚያስተሰሪ በመሰዊያ ፊት ስለቆሙ ስለ ሕፃናቱና ስለ ሽማግሌዎቹ ስለ ወንዶቹና ስለ ሴቶቹ ስለ ሕዝብ ሁሉ እንማልዳለን። አቤቱ አጥማጅ ያጠመዳትን መዳትን የክርስቲያን ነፍስ ከኃጢአቷ ሁሉ የተፈታች ነፃ የወጣች አድርጋት። አሳሪ ዲያቢሎ ሲያዘጋጀውንም ማሰሪያ ከእርሷ ቁረጥ፣ ከእርሷ የኃጢአቷ መቆለፊያ አስወግድ ሆይ ጠላት ያፈሰሰውን መርዝ አስወግድ። የበደሏንም ክብደት ለማቃለል ቸላትበል። ሁሉን የምትሸከም ሆይ የእጅህን ስራ ቸላትበል። ፈጣሪ ሆይ የባሪያህን በደል አትመራምር። አቤቱ ፈጣሪ ሆይ የክርስቲያን ነፍስ በአንደበትህ ቃል የተፈታች ነጻ የወጣች ትሁን። ሰማያዊ ቸራ አባት ሆይ አስቀድሞ በነበረ አካላዊ ቃል ልጅህ በሆነ በኢየሱስ ክርስቶስ አፍ በልጅህ መውረዱና ሰው በመሆኑ በመጠመቁና በማስተማሩ በወዳጅ መከራ በመቀበሉና በመስቀሉ በመሰቀሉ በበኩር ከሙታን ተለይቶ በመነሳቱና በማረጉ በአንድ ልጅ በቀኝ በመቀመጡ አስቀድሞ ከአንተ ሳይለይ በመውጣቱና ወደ አንተ እና በመግባቱ ዳግመኛም ከሰማይ ሰራዊት ሁሉ ጋር በመምጣቱ በስጋውና በደሙ የስሙ ማደሪያ ባደረጋትና በደሙ በዋጃት በክብርት ቤተ ክርስቲያን በመስቀሉ ቦታ በቀራንዮ በመቃብሩ በጎልጎታ በሀገሩ በኢየሩሳሌም በማደሪያው በደብረ ዘይት የጌትነቱን ሚስጢር ገለጠበት በደብረ ታቦር በመሰወሪያው በደብረ ሲና አንስርት ሊደርሱባት የማይችሉ በኢየሩሳሌም ሰማያዊት አቤቱ የክርስቲያን ነፍስ ኃጢአቷን አስተስሪላት። በማወቅ ወይም ባለማወቅ የሰራችውን በስራዋን ቢሆን፣ በሀሳብም ቢሆን፣ በፈቃዷን ቢሆን፣ በመገደድም ቢሆን፣ በመድከምም ቢሆን ወይም በግፊት በግልጽም ቢሆን ወይም በመሰወር ብትሰራ አምላካችን ሆይ የክርስቲያን ነፍስ ከኃጢአት ማሰሪያ የተፈታች ነጻ የወጣች ትሁን። አዲስ መሳሪያ በምትሆን በመቤታችን በማርያም አፍ ግሩም በሆነ ልመናዋም አጥ ደካማ በምሆን በእኔም በባሪያ ቃል የተፈታች ነጻ የወጣች ትሁን። ዳግመኛም ለዓለም ሁሉ አባት ስለሆነ አዳም ከቀድሞ ጀምሮ ስላገለገሉ ስለ ሴት ስለ ሄኖስ ስለ ኖና ስለ ሴም የባርያህን ነፍስ አጢአቷን አስተስሪላት። የዓለም ንጉሥ ክርስቶስ ሆይ የአብ በኩር ልጅ የድንግልም በኩር ልጅ እስከዛሬ ዛሬ የሠራችውን አጢአቷን በደሏን ይቅርበላት። ስለ መልከጼዴቅና ስለ ኢዮብ ስለ አብርሃምና ስለ ይስሐቅ ስለ ያዕቆብ ስለ ሙሴና አሮን ስለ ዳዊትና ስለ ናታን አምልኮ ተቀናተኛ ስለሆነ ስለ ኤልያስ የመምሩን ትእዛዝ ስለሚሰማ ስለ ኤልሳ የባሪያህን አጢአቷን ይቅርበላት። የምትጠቅም ክርስቶስ ሆይ በስጋና በደምህ የኃጢአቷን ቁስላድን ይቅርታህንና ምረትንም ግለጽ። በሱራፊ እጅ ቁርባንን ስለተቀበለ ስለ ኢሳይያስ ስለ ጸሐፊው ስለ እዝራ ራእዩ መልካም ስለሆነ ስለ ኤርምያስ ስለበራኪው ስለ በራክዩ ልጅ ስለ ዘካርያስ የደረቁ አጽሞችን ስጋ አልብሶ ስላ ሲያስነሳ ስለ በሁለት እንሰሶች መካከል ወልድን ስላየው ስለ ንባቆም ይቅር የአንበሳ ልጅ ክርስቶስ ወይ ሰውና እንሰሳን የምትመግብ የባሪያህን አጢአቷን አስተስሪላ በደሏን አቃልላት አገልጋዮች ስለሚሆኑ ስለ አስራ አምስቱ ነቢያትና ለስብከ ስለተላኩ ስለ 1ስራ ሁለቱ አርያ ስለ መንገድ ጠራጊ ስለ መጥምቁ ዮሐንስና የሰማዕታት መጀመሪያና የዲያቆናት አለቃ ስለሆነው ስለ ስጢፋኖስ በከበሩ በሰብዓ ሁለቱ አርድእት ቃል በአምስት መቶ ወንድሞች ቃል የክርስቲያንን ነፍስ ኃጢአቷን አስተስሪላት። የጌታችን የኢየሱስ ክርስቶስ ቅዱስ አባት ወይ ስሙ ኖሎሴ የሚባል ተከዜ በሚባል በዚህ በዮርዳኖስ አምሳል በሆነው አንጻት ከበደልና ከነቀፋ አድናት። ልጅ በመጣ ጊዜ በመመርመር በደለኛ ሆና በመመርመር በደለኛ ሆና እንዳትገኝ በመንፈስ ቅዱስ አስጌጣት። በኒቅያ በተሰበሰቡ ሃይማኖታቸው በቀና ስለ 3 መቶ ስለሶ መቶ 18 ጳጳሳት ቃል በቁስጥንጥንያን በተሰበሰቡ በመቶ ሃምሳ ጳጳሳት ቃል በኤፌሶን በተሰበሰቡ በሁለት መቶ ጳጳሳት ቃል ቅዱሳን ስለሚሆኑ ማኅበረ በኩሩሉ አምባ መጠጊያ ክርስቶስ ሆይ የተፍገ መገሙትን የምትደግፋቸው ሙታንን የምታስነሳቸው፣ በሀገረን አይን የመበለሲቱን ልጅ አስነሳ። እንዲሁ በፍርድ ቀን የክርስቲያኖችን ነፍስ ወደ ክብር አስነሳ። በሐዋርያት አለቃ በጴጥሮስ ቃል፣ የሰማየትነት መደምደሚያና ና ሊቀባባሳ በሆነው በጴጥሮስ ቃል፣ በጎርጎርዎስ ና በባስሊዎስ ቃል፣ በአስናቴዎስ በቴዎፍሎስ ቃል፣ በቄርዶስና በሳዊሮስ ቃል፣ ልሳን ወርቅ በተባለ ዮሐንስና ለእውነተኛ ቀናተኛ በሚሆን በዲዮስቆሮስ ቃል ለክርስቲያንስ ለክርስቲያን ነፍስ ኃጢአቷን አስተስሪላት የተጨነቀውን የምትረዳ የወደቀውንም የምታነሳ መምህር ክርስቶስ ወይ ጥልቅ ከሆነች ሲወል ታድናት ዘንድ በትጋት እንማልድሃለን። የሚያበራ የክብር ኮከብ ስለተባለ ጊዮርጊስ ታምራቱን ብዙ ስለሆነው መርቆሪዎስ ስዕሉ በጮኸ ጊዜ ዝንጉዎችን ስላሳደደ ስለ ቴዎድሮስ ጸሎት ንጹሕ ድንግል ስለሚሆን ስለ ገላውዲዎስ ጸሎት የክርስቲያንን ነፍስ ኃጢአቷን አስተስሪላት መሲህ ክርስቶስ ወይ ኃጢአቷ እንደ ግምጃ ቅላቱ የበዛ ቢሆን እንደ በረዶ አንጻው እንደ ንጹሕ ባዘቶም አድርገ በሙሽርነት ልብስ አስጊጣት። የሰማይ ጭፍራ ስለተባለ ሚናስ የጥበብ ማደሪያ ስለሆነ ስለ ማርታ ልጅ ፊቂ ጦር ኃጢአቷን ይቅርበላት የድንግል በኩር ክርስቶስ ከሲኦልና ከዲያብሎስ መከራ የክርስቲያንን ነፍስ አድናት ኃጢአቷንም አስተስሪላት መንግሥተ ሰማያዊን በዘሙ አስስሎ አጃት ስለ ሰማዕቱ ቂርቆስና ስለ እናቱ ኢየሉጣ የክርስቲያንን ነፍስ አጢአቷን አስተስሪላት። አልፋ ቤጣ ክርስቶስ ሆይ የውጣ ስለሚባለው ስምህ በደሏን አቅልል። ጽኑ ስለሚሆን መርምህናምና ብርቱ ስለሆነ አንቂጦስ የክርስቲያንን ነፍስ አጢአቷን አስተስሪላት። ሰውን ወዳጅ ክርስቶስ ሆይ ስለ ውስምህ በደሏን አቅልል። በአባ እንጦንስና በአባ መቃርስ ቃል በመክሲሞስና በዱማትዮስ ቃል በአባ ሲኖዳና ያልባ ብሱንዳ ቃል የክርስቲያንን ነፍሳት ኃጢአቷን አስተስሪላት። የድንግል ልጇ ክርስቶስ ወየዳ ደብዳቤ በሚነበብበት ጊዜ በፍርድ ቀን ከሲኦል የእሳት ባህር ሞገዳ አድናት የሚነደውንም የእሳት ነበልባላት ታሳያት የክርስቲያንን ነፍስ አጢአቷን አስተስሪላት በአፍ አባ ብሶይና በአባ አሞይ የምድርና የሰማይ የባህርና የቀላይ ንጉሥ አዶና የምትባል ክርስቶስ ወይ ከፍጹም በደሏ ሁሏ አድናት በአባ ዮሐንስ ከማና በአባ በርሱማ አፍ በአባ ገሪማና በአባ ሰላማ አፍ የክርስቲያንን ነፍስ ኃጢአቷን አስተስሪላት። የራማ ንጉሥ ክርስቶስ ሆይ፣ ከሲኦል ልካመ ነፍስ አድናት በካህኑ በአባ አረጋዊና በአባ ጰንጠሌዎን አፍ በቅዱሳኑ ሙሉ አፍ የክርስቲያንን ነፍስ ኃጢአቷን አስተስሪላት። እስረኞችን የምትፈታቸው ክርስቶስ ወይ የክርስቲያንን ሁሉ ነፍስ ከኃጢአቷ ፈተህ ከሐዘኗ ነፃ አውጥተህ ቅዱሳን በሚሰበሰቡበት ቦታ አኑራት። የአብን ቃል ስለሚሰማ ሚካኤልና፣ ድል አድራጊ ስለሚሆን ገብርኤል፣ እሳታዊ ስለሚሆንም ሩፋኤል፣ በጠላት ፊት እንደ ጽኑ ግንብ ስለሚሆን ኡራኤል የክርስቲያንን ነፍስ ኃጢአቷን አስተስሪላት። የሰውን ሁሉ ጸሎት የምትሰማ ሙታንንም የምታስነሳ ሰልፈኛውን የምትወጋ ገፊውን የምትገፋ ክርስቶስ ሆይ የክርስቲያንን ነፍስ ለቀናተኛ ዲያብሎስ አሳልፋ ትስጣት። በመለኮት የምትረዳ ሆይ እርዳት፣ ከሚበላ እሳትም ማደናት። አይኖቻቸው ብዙ ስለሚሆኑ ሱራፌል እና ኪሩቤል ቤተሰቦች የሆኑ የእሳት መንኮራኩሮች ስለሚባሉ ጸወርተ መንበር አርባዕቱ እንስሳ በምስጋናና በጸሎት ተወስነው በሰራዊት ጌታ መንበር ዙሪያ ዙሪያ በወንበሮች የሚቀመጡ ስለ ሃያ አራቱ ካህናተ ሰማይ ሃያ አራቱ ካህናተ ሰማይ የክርስቲያንን ነፍስ ሁሉ ኃጢአቷን አስተስሪላት። የምሕረት ባለቤት ክርስቶስ ሆይ ስለ ትጉሃን መላእክት ሁሉና ስለ ድል አድራጊዎች ሰማይታት ሁሉ የሠራችውን የኃጢአት ስራ ሁሉ ይቅር በላት። ሃይማኖታቸው በቀና ጳጳሳት ሁሉ አፍ በተመረጡና በከበሩ ካህናትም አፍ በሚታገሱ በንጹሃን ደናግል አፍ ደስ ብሏቸው በሚኖሩ ሁሉ በማህበረ በኩራን አማላጅነት የክርስቲያንን ነፍስ ይቅር በላት። ከፍርድ ቀንም ፍዳ አድናት። ከቡሩካን ጻድቃንም ጋር በቀኛ ቁማት በታወቀው ሰማይት በአባን በአፍ አፍ በሰለስቱ ደቂቅም ጸሎት የሦስቱ ስሞች የአብ የወልድ የመንፈስ ቅዱስ ማህበር በሆኑ በሴቶችና በወንዶች ጸሎት ስማቸውን የጠራናቸውንና ያልጠራናቸውን አቤቱ አንታስባቸው። አዎን አቤቱ ከግርማንን ከርግማንና ከበደሉሉ የተፈታች ነፃ የወጣች የአማረች የተስተካከለች አድርጋት። በሐሰት ብትምል ወይም በመቆም ብትደፍር ወይም በቃል ብትበድል ምንም በስራዋ ብትረክስ በስውር ኃጢአት ብትሰራ ወይም በግልጥ ብትሰስን የክርስቲያን ነፍስ አጢአቷን አስተስሪላት የበደለችውንም ሁሉ አቅልላት። ያለ ኃጢአት ንጹሕ ሰው የለምና አንተ ብቻ ልሁለ ባህሪ ንጹሃ ባህሪ ነህ። ለአንተ ክብር ጌትነት፣ ምስጋና፣ ስግደትም እስከ መጨረሻ የትውቅታ ድረስ ከዚያም በኋላ ይገባል። ለእኛም ይቅርታና ቸርነት ይደረግልን። ልዩ ሶስት የምትሆን አ ወልድ መንፈስ

ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ጠብቃቸው እስከ ዘላለምም ድረስ ከፍ ከፍ አድርጋቸው በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በኩር ደግሞ የዋጃት ቤዛ ዮንካት ቅድስት ቤተ ክርስቲያን ጠብቃት ለነገስታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ በዚች ቅድስት ቤተ ክርስቲያን መታችሁ የጸለያችሁ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ያስስርየላችሁ አባቶች ካህናት፣ ወንድሞች ዲያቆናት ከዚህ የተሰበሰባችሁ ወንዶችም ሴቶችም ህጻናት ሁሉ ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እዚኦ ማረነ ክርስቶስ። ስለ እናታችን ስለ አማላጃችን ስለ ቅድስት ድንግል ማርያም በንተግዝትነ ማርያም ነበል አስራ ሁለት ጊዜ አውቀን በድፍረት ሳናውቅ በስህተት በሰራነው ኃጢአታችን የማይ ሰራ ኃጢአት እግዚአብሔር ይፍታ ይፍቶ። እግዚአብሔር ያሎ መስለ ኩልክ